አነቃቃችሁ እንዲ እግዚአብሔርን ነው ምላችሁ። ላነቃቃ እቺ ምድር ማለ ጨለማ ምናት ብርሃን ምናት ራዘ በብርሃኑ ጊዜ፣ በብርሃኑ ጊዜ አብሮ የቆየውን ጓደኛን አታስቀይሙ። በጨለማ ጊዜ መጥቶ ወደ ቤቱ ያስገባሃል። ብሮ አረረረ ሰዎች፣ የምር ሞቲቬሽን ምናምን ይጀመር እንዲ ሽቃል እግዚአብሔርን እኔ በቃ አረረረ እናንተ በዚህ ከቀጠላቸው እኔ ሞቲቬተር በቃ ሞቲቬሽን ተናጋሪ ልታደረጉኝ ነው። በቃ ብሮ፣ ያልፋል፣ ያልፋል። ፈጣሪን ከያዝክ ማያልፍ ዳገት የለም። ታገል፣ በቃ ታገል። እቺ ምድር አባጣ ጎርባጣ ናት። ህይወት እንዲስተካከል ከፈለግ ፈጣሪን ያዝ። አሜን በላቡ። አሜን በሉ። አሜን በሉ። እንደዚህ አይነት የትም አታገኙም። እግዚአብሔርን ነው በላቸው። በቃ አሜን በሉ። አብልቃ ብሉ። እኔ አወልቃለሁ ችግር የለብኝ። አሜን። እንደዚህች አይነት የተባረከች የተባረከች ልጅም አለች። እግዚአብሔር ብርክ ያደረጋት። አሜን በ እንደዚህ አይነት ሰው የፈጣሪ ቃል እንኳን ሲወጣ አሜን ማለት ይከብዳችኋል። አሜን። እንዲ ፍቅር በፍቅር እንሆን ፍቅር በፍቅር ይኸው፣ እስካሁን መጥፎ ነገር የለም፣ ተመስገን። ፍቅር በፍቅር በቃ፣ እንደዚህ እንቀጥል። ቤተሰብ እንደዚህ ተዋደን እንቀጥል። እንዲ ሺህ ዓመት ለማንኖረው ህይወት ለምንድ የምንሰዳደበው ቤተሰብ? እኔ ነጋ ሞቼ ብገኝ ማለት ነው የሰደብሽኝ ሰው ለምን ትጸጸቻለች? ከኔ ጋር ዛሬ ፍቅር በፍቅር እንደዚህ እንደዚህ በቃ። ይኸው አሁን አያቸው አይደለ? እንደዚህ ፍቅር በፍቅር እንደዚህ ፍቅር በፍቅር እኔ ማን እንደዚህ ፍቅር በፍቅር እግዚአብሔር ነው መላቸው። ይሄው በቃ እንዴ ነገ ልሞት እችላለሁ። ዛሬን ፍቅራችሁን ግለጹልኝ። እንዴ ምን ይታወቃል? ይህ አለም እኮ አይታወቅም። ቤተሰብ ምን እንደሚፈጠር አታውቁም። ነገ ምን እንደሚፈጠር አታውቁም። ቤተሰብ ነገ ፍቅረኛሽ ሊከዳሽ ይችላል ወይ ነገ ልትታረቂ ያለሽ አይታወቅም። እና ፍቅር በፍቅር እንሆን በቃ እንዲህ ለየትኛው ሺ ዘመን ልንኖር መቶ አመት ለምንኖራት እንዲህ ተበላልተን እረተው እዚህ እንኳን እንዋደድ። እውነት እዚህ እንኳን እንዋደድ። እና እኔ ብቻ አልመክር ብቻ አንዳንዴ ሲነሳብኝ በጣም ከልቤ ነው የምመክራችሁ ከልቤ ማለት ነው ምንጫ ብቻ ጸበል ግባ እሺ እሺ ገደል ግባ ሀዩዬ ሀዩዬ ሀዩዬ ተይ ተይ እህቴ እህቴ እኔ ወንድምሽ ገደል ብገባ ደስ ይልሻል እውነቴ ነው ደስ አይልሽም እውነቴ ነው ደስ አይልሽም እርግጠኛ ነኝ እውነት ደስ አይልሽ ማዩ፣ እኔ ገደል ብገባ ማን ደስ ይለዋል? እውነት ሁላችሁም፣ እውነት እየዋሻችሁ እንጂ ትወዱኛላችሁ። እግዚአብሔርን ፈጣሪ ነው። ይኸው ትወዱኛላችሁ። እንደው በቃ አኩርፋችሁኝ ነው፣ ትወዱኛላችሁ። እርግጠኛ ነ። እኔ ልሄድ ነው በቃ፣ አርባ ምንጭ ሄዳለሁ። ነ አርባ ምንጭ ሄዳለሁ። አርባ ምንጭ ልሄድ ነው። ለልጆች ኑርላችሁ። ኡፍ ዙዙ ኔ ኔ ልቀፍሽ ኔ ዙዙ። እግዚአብሔርን አላ እንደው ህይወትሽን ያሳምርልሽ። እንደዚህ አይነት መልካም ሰውም አለ። አቤት አቤት አቤት አቤት። ብቻ ለመሄድ አስቤያለሁ። ወደ ትዳሪ መልስ አሜን። እንደዚህ አይነት መልካም ሰው አለ። ፈጣሪ ወደ ልጆች የመልስ አሜን አሜን ወንድም አለም ክፉ አይንካብኝ ዜድዬ ዙዙዬ ክፉ አይንካብኝ ንየት ክፉ አይንካ ይ ፎሎ አረኳት ፎሎ አረኩሽም መቤቴም ክፉ አይንካብኝ። በቃ አንዳንድ ደግሞ ልቡ የዋ ንጹህ የሆነ ሰው አለ። በቃ ፍጹም ንጹህ በእግዚአብሔር ነው። እነዚህ ቀጥታ ጀነት ነው የሚገቡት፣ ቀጥታ ጀነት ለሰው ልክፋት ማያስብ ጸድት ያለ ልብ ያላቸው በቃ ማይሳደቡ እኔ ብቻ። እግዚአብሔር ፈጣሪ ይባርካችሁ። እኔ ለምንም አላችሁ ፈጣሪ ልቦና እኔ መልስ አሜን። አይዞ ያልፋል። ዜራ ክብርልኝ አሜን። ውይጋ ተመለስ። እሺ ለጸሎት አስብን

እናንተ ጋር እያወራው አራት ሰዓት ሆኗል። እስከ ስድስት ሰዓት እዚያ አምሽቼ ከዛ በኋላ እዚች አንድ ቤት አለች። ችን ቤት አያችኋት? እዚች ውስጥ ነው ማድረው